በሌሊት መሀል ላይ አንድ እንግዳ ነገር ከሰማይ ወርዶ በበረሃ ውስጥም ተከስክሶ ግጭቱም ድምፅ ስለፈጠረ በአንድ አዳኝና በውሻ ታይቶ ነበርና ውሻው ሚስጥራዊውን ነገር ለማጣራት ወደዚያ ሮጦ ቢሄድም ነገር ግን ወዲያውኑ ፈርቶ ተመልሶ፣ አዳኙ ጩኸት ሰምቶ ለመተኮስ ሲዘጋጅ ውሻው በፍርሃትም እየሸሸም ይታያል። በማግስቱ ሬኔ የሞተችውን የቤት እንስሳዋ የሆነችውን እንሽላሊት ተሰናብታ በምድጃ ላይም ታቃጥላትና ከዚያም ለእናቷ ሊንዳ እባቧን ለመመገብ ምግብ መግዛት ስላለባት ወደ መደብር መሄድ እንዳለባት ስታስታውሳት፣ ሊንዳ ሬኔ አስፈሪ እንስሳትን እንደ የቤት እንስሳ ማየቷ ደስ እንደማይላትም ትነግራታለች። ሊንዳ ፍቅረኛ ቼዝም ለቁርስ ሲቀላቀላቸው ሬኔ እሱን ላለማናገር ትሞክራለችና ይህም ቼዝ ለምን እንኳን ደና አደርክ እንኳን እንደማትለው በመጠየቅ ገስ ልትወጣ ስትል ሬኔ እሱን ለመበቀልም የቼዝ መኪናንም በንዴት ስትጧጠጥበት እናያታለን። በትምህርት ቤት ሬኔ ብቸኛ ናትና ሌሎች ልጆቹም ሁሌ የሚያፌዙባታል። በምሳ ሰዓት ሬኔ እንደሷ ብቸኛ ከሆነው ጊል ጋር ተመሳሳይ ጠረጴዛ ትቀመጥና ጊል ሊያወራት ቢሞክርም ሬኔ መብላት ብቻ ነበር የምትፈልገው። ከትምህርት በኋላ ሊንዳ ሬኔን ለመውሰድ ዘግይታ መጥታ ሊንዳ የልጇ ውሎ እንዴት እንደነበር ለመጠየቅ ስትሞክር ሬኔም ወዲያውኑ ወደ ሊንዳ መዘግየት ርዕሱን ትቀይርና እናቷ ዛሬ ወደ ስራ እንዳልሄደችም ተረድታ ሬኔ እናቷ ዶክተር ጋር ደውላ የተሻለ ሐኪም ማዘዣ እንድታገኝ ብትፈልግም ነገር ግን ሊንዳ መጥፎ ውሎ ብቻ እንደነበራት እንጂ እንዳላመማት ልታሳምናት ሞክራ ይህም ሬኔ ሊንዳና ቼዝ እንደተጣሉ እንድትረዳ ያደርጋትና ቼዝ ምንም እንደማይጠቅማት እና ቀኑ ሙሉ በመጠጥ እንደሚያሳልፍ በመጠቆም እንዲለያዩ ብትነግራትም ሊንዳ ለቼዝ እንደምታስፈልገውና በሰው መፈለግ ደስ የሚል ስሜት እንደሆነም ታስረዳታለች። ቤት ውስጥ ሬኔ አስፈሪ የቤት እንስሳዎቿን ሰብስባ መግባ አልፎ ተርፎም ባንጆ እየተጫወተችላቸውም ዘፍና እባቧ ብቸኛ የቅርብ ጓደኛዋ እንደሆነ ይትረዳና ይህም እንድታዝንም ያደርጋታል ለእራት ቼዝ በመኪናው ላይ ስላሉት ጭረቶች አንስቶ ተዘዋዋሪ ሬኔም ቢወቅሳትም ነገር ግን ሊንዳ ርዕሱን እንዲቀይር አድርጋው፣ ከዚያም ቼዝ ማይክሮዌቫቸው ላይ ስላለው መጥፎ ሽታ ያማረረ ሲሆን ስለዚህ ሬኔም ለእባባ የሞተ አይጥ እንደጠበሰችለትም ታስረደዋለች። ቼዝ ምን ያህል ንጽሕና የጎደለው ስራ እንደሆነ በመናገር ይናደድና ሬኔ በድፍረትም ስትመልስለት ስለዚህ ቼዝም ቺፕሶቹን ፊቷ ላይ ይወረውርባታል። የተረበሸችው ሬኔ ከቤት ወጥታ ሊንዳና ቼዝ ከውስጥ ሲጨቃጨቁም ተሰማማና ሁኔታው ስርጭት ተሰላላት። ሬኔ በእርሻ ተሽከርካሪዋ ላይ ወጥታ ብቻዋን ለማልቀስም ወደ በረሃው መሃልም ትነዳለች። በዚያን ጊዜ የአዳኙን የተገለበጠ መኪናና በአቅራቢያ ያለ ጉድጓድማ አግኝታ ስትዞር አስፈሪ አውሬም ሲያገሳ ያየች ሲሆን በፍጥነት ለመደበቅም ሮጣ ፍጥሩ ሊከተላት ቢሞክርም በመኪናው ላይ በሰንሰለትም ታስሮ ነበር። ሰንሰለቱን ለመበጠስም እየሞከረ የቦታው መሮጥ ቢጀምርም ነገር ግን ሳይሳካለት ቀርቶ በመጨረሻም ተስፋ ቆርጦ ተሸንፎም ይተኛል። ሬኔ ድሉን ተጠቅማ ወደ እርሻ ተሽከርካሪዋ ሮጣ ትመለስና ፍጡሩ በአዳኙ ወጥመድ ስለተያዘ ህመም ላይ መሆኑን ስታስተውልም ደንግጣ ከትንሽ ማቅማማት በኋላ ወደ መኪናው ሄዳ ሰንሰለቱን አስወግዳ ፍጡሩ ሲጮህም ሬኔ በፍርሃት ወደ እርሻ ተሽከርካሪው አሮጥ ትሸሻለች። ቤት ውስጥ ሬኔ ሊንዳ ቼዝን ስታጽናናም አይተን በጣም ስለተናደደች ትንሽ ቆይታ ውጪ ለመቆየት ተወሰንና ጠዋት ላይ ሬኔ ብዙ ሄሊኮፕተሮች በአካባቢው ሲበሩ አይታ እዚህም ስለ ፍጡሩ መጨነቅ ጀምራ ለመርዳት የሚያስፈልጓትን ዕቃዎች ዝርዝር በማዘጋጀት ጠዋቷን ስታሳልፍ የምናያታለን። ጊል የእናቱን የቪዲዮ ካሜራ እንዲያበድራት ትጠይቀውና እሷም የእንግሊዘኛ የቤት ስራዋን በማስኮረጅ ውለታውን ትመልስለታለች ሬኔ ወደ ቤት ስትደርስ ሊንዳና ቼዝ ሊያነጋግሯትም እየጠበቋት ነበርና ቼዝም የ24 ሰዓት ከአልኮል ነጻ የመሆን መታሰቢያ ሳንቲሙን ለሬኔ ሰጥቷት ነገ መቀጠል እንደሚችል ተስፋ እንደሚያደርግ ሲናገር ሬኔም ትናንት ማታ መጠጣቱንም ትጠቁማለች ስለዚህ በእውነቱ 24 ሰዓትም አልቆየም ማለት ነው። ቼዝ ደግሞ የተቻለውን ሁሉ እየሞከረ እንደሆነ ስለዚህ ሬኔም ለእናቷ ስትል መሞከር አለባት ብሏት፣ ቼዝ ከሄደ በኋላ ሊንዳ በተሻለ ሁኔታ ለመኖር መፈለጉ ቁም ነገር እንደሆነ ብትናገርም፣ ነገር ግን ሬኔ ሳንቲሙን ትጥልና ይቅርታ እንኳን እንዳልጠየቃትም ትጠቁማለች። በኋላ ሬኔ ሁሉንም እቃዎቿን ሰብስባ በሩ ላይም የቤት ስራ ስለሚበዛባት መረበሽ እንደሌለባት የሚገልጽ ምልክት የለጠፈች ሲሆን በዚህ መንገድም እነሱም አለመኖሯንም አያስተውሉም። ከዚያም ወደ ባልና ሚስቱ መኝታ ክፍል ሰርጋ የቼዝ ቁልፎችንም ትሰርቅና መኪናውን ስትከፍትም ብዙ ትናንሽ የቮድካ ጠርሙሶችና ሽጉጥም አግኝታ ይህም የምትፈልገው የመጨረሻ ዕቃ ስለነበርም ተደስታ። ከዚያ በኋላ ሬኔ ወደ በረሃው ወደዚያው ቦታ የነዳች ሲሆን መጀመሪያ ላይ ፍጡሩንም አታየውም፣ ነገር ግን ባይኖኩላር ተጠቅማ በጉድጓድ ውስጥ ታገኘውና ከዚያም ሽጉጡን እንደመፈተሻ መፈተሻ ወደ አየር ብትተኩስም ነገር ግን አውሬው ማይንቀሳቀስም። ቀጥሎ ሬኔ ካሜራውን አዘጋጅታ ወጥመዱን ለመቁረጥም ፍጡሩን ቀስ ብላ ትቀርብና እንደገና እሱ ስለማይንቀሳቀስም ስለዚህ ሬኔ እንደሞተ በማሰብም ትሄዳለች። በድንገት ፍጡሩ ሬኔ መሬት ላይ ይጥላትና ጭንቅላቷ ላይ ለሃጩ ተንጠባጥቦ ካሸተታት በኋላ እሱም ወደኋላ ተመልሶ ሬኔ በመጨረሻ በግልጽ አይታውም ባዕድ ፍጡር መሆኑን ማረጋግጣ ልታነጋግረው ትሞክርና ፖም ብሰጠውም ነገር ግን አውሬውም ይጥለዋል። በዚያን ጊዜ ሄሊኮፕተሮቹ እንደገና ሲበሩ እኔም ሄሊኮፕተሮቹ ለእሱ አደጋ መሆኑን ለባዕድ ፍጡሩ ለማስረዳትም ትሞክራለች። ምሽት ላይ ሬኔ ወደ ቤት ይሄድና ቼዝን ሽጉጥን በበረሃ ውስጥ እንደጣለችም ተረድታ ከክፍሏ ወጥታ ቼዝ ሶፋው ላይ ሲጠጣ ስታየው እሱም ለሊንዳ እንዳትናገርም ጠይቋት ስለ ቁልፎቹም ሲጠይቃት ሬኔ ምንም እንደማታውቅ አስመስላ ወደ ውጪ ስትወጣ ባዕድ ፍጡሩ ቁጥቋጦ ውስጥ ስታገኝም ትደነግጥና እንዲሄድ ብትነግረውም እሱ ግን አይሰማትም። ስለዚህ የእርሻ ተሽከርካሪዋን ይዛ ባዕድ ፍጡሩም እንዲከተላት ወደ በረሃ ሜዳ። በበረሃ ውስጥም ሬኔ ባዕድ ፍጡሩንም ከዓይኗ አታጣው። በድንገት ፍጡሩ ከፊት ለፊቷ ብቅ ይልና አፉን ከፍቶም ፊቷን የሚሸፍን የወርቅ ሞገዶችን ይልካል። ለብዙ ሰከንዶች የሬኔ አካል ሲንሳፈፍ ዓይኖቿ በደማቅ ብርሃን አብርተውም አይተን። ስትነቃ ቀድሞውንም ጠዋት ነበርና በአዱም ተኝቶም ይታያል። ሬኔም ታቅፈውና እሱም መተው እንደማትችል ወስና ወደ ቤት ወስዳው በሰገነቱ ውስጥም ደብቀው፣ በበረሃ ውስጥ ሄሊኮፕተሮችና አጠቃላይ የምርመራ ቡድን አሁንም ከሰማይ የወደቀው ሚስጥራዊ ነገርም ሲፈልጉም ይታያሉ። ወደ ሬኔ ስንመለስ ትምህርት ቤት እንደምትሄድ ታስመስልና እናቷ በስራ ላይ መሆኗን ለማረጋገጥም ደውላ ቼዝ ከሄደን በኋላ ሬኔ በአድ ፍጡሩን ወደ ዋናው ቤት ወስዳ ለመመገብ ብትሞክርም ነገር ግን የምትሰጠውን ሁሉም አይቀበልም። ኤሌኑም ቤቱን እንዲጎበኝ እድል ይሰጠውና ሬኔ ምንም እንኳን እንዳይበላቸው ማቆም ቢኖርባትም ከቤት እንስሳዎቿ ጋርም አስተዋውቀው ከዚያም እሱን ክሮክ ብላ ለመሰየምም ወስና፣ ሬኒ ስትዘምርና ባንጆዋን ስትጫወት የክሮክ ቅርፊቶችም እየተንቀጠቀጡ ይታያሉ። ሬኒ ፈርቶ እንደሆነ ገምታ እንደምትጠብቀው ስታረጋግጥለትም እናያታለን። በመኝታ ክፍሉ ውስጥም ሬኒ ከክሮክ ጋር ቲቪ እየተመለከተች ነውና እናቷን በሩን ስትከፍት ስትሰማ ደንግጣ ከአዲሱ ጓደኛዋ ጋርም ተሯሩጣ ትወጣና ሊንዳ የተዘበራረቀውን ቤት ስታገኝም ተበሳጭታ ለመረጋጋትም መድኃኒት ትወስዳለች። ሬኔና ክሮክ ወደ ሰገነቱ እየሮጡ ሲሄዱ ጊልም ካሜራውን ለመጠየቅም ወደ ቤቱ ይደርስና ሊንዳ ወደ ሬኔ መኝታ ቤት እንዲሄድ ፈቅዳለት የሬኔን የሞተው አባቷን ፎቶ ተመልክቶ ከዚያም ትራሷን ለማሽተት ቢያስብም ነገር ግን ይህ ልክ እንዳልሆነ ሲረዳም ራሱን ያስቆማል ለክሮክ ውሃ ከሰጠችው በኋላ ሬኔ ወደ ቤት ተመልሳ በንዴት ውስጥ ያለችውን እናቷን ጥሩ ስሜት ስለማይሰማት ትምህርት ቤት እንዳልሄደችም ነግራት ሬኔ ወደ ክፍሏ ስትሄድ ኪሊ ክሮክን ቪዲዮ እንደተመለከተ ትረዳና ሬኔ በበረሃ ውስጥ ያየችው እንስሳ እንደሆነ ነገር ግን እንደሸሸ ምናልባትም ፌክ ሊሆን ይችላል ብላ ትናገርና ካሜራውን ከሱ ወስዳ ጊል ቴፑን እንደሰረቀም ስለተረዳች በቴፑ ምክንያትም ሲጨቃጨቁ ሊንዳ ገብታ በሩ ክፍት እንደሚሆን ስትናገርም ንግግሯቸው ተቋርጦ ሊንዳ ከሄደች በኋላ ጊል እውነቱን ካልነገረችው ቴፑን ለፖሊስ እንደሚያስረክብም ሲያስፈራራት ሬኔም ልታሳየው ጊልም ወደ ሰገነቱ ወስዳው ክሮክ ልጁን ለማጥቃት ቢሞክርም ነገር ግን ጓደኛዋ መሆኑን አስተምረው ክሮክ ጊልን ሲያሸተውም ራሱን ይስትና ሱሪው በሽንትም ይረጥባል። ከጥቂት ቆይታ በኋላ ጊል ከተኛበት የተነሳ ሲሆን ሬኔም እንዳይጮህ አፉን ለመሸፈን ተገዳ ከዚያም ሬኔ የክሮክን ቅርፊት እንዲንቀጠቀጥ ለማድረግም እየዘመረች ዳብሳው ይህም በአድ ፍጡሩ ወዳጃዊ መሆኑን ጊል እንዲረዳም አድርጎት ከዚያ በኋላ ጊል ቴፑን ለሬኔ ይመልስና ሚስጥሩን ለመጠበቅም ይስማማል። ግን ሁለቱም በአቅራቢያው ያለችው ወኪል ብራውን ንግግራቸውን እየሰለለና ፎቶ እያነሳቸው መሆንም አላዩም። ምሽት ላይ ሬኔ በሰገነቱ ውስጥ ጫጫታ ትሰማና ስለዚህ ወደዚያ ወርዳ ባንጆ እየተጫወተች ለክሮክ ዘምራለት መሳሪያው የማቾ አባቷ እንደነበርና ከልጅነቷ ጀምሮ የነበሩትን ታሪኮቿን ስትነግረው አይተን፣ ሬኔ ክሮክን ለመመገብ ብትሞክርም ነገር ግን ምንም አይወድም። በማግስቱ በምሳ ሰዓት ጊል በጁራሲክ ፓርክ ተመስጦ አንድ ንድፍ ሀሳብ ይጋራና ክሮክም እንደ ቤት እንስሳ መመገብ እንደማይፈልግና አድኖ መብላት እንደሚፈልግ በመገመት ምሽት ላይ ታዳጊዎቹ ክሮክን ወደ ሄልሆል ካኒየን ወስደውት ጊል ያመጣውን የአሳማዎች ስብስብ በማጥቃትም በመጨረሻ በልቶ ሲጨርስም ለሬኔም አንድ የአሳማ ስጋ ማምጥቶላት ሬኔ እሱን ለማመስገን ጊል ልታቅፍ ብትሞክርም ነገር ግን ክሮክ መቀስ በመሆን ይጮህና እንዲነካቁም አይፈቅድላቸውም። ክሮክን በሰገነቱ ውስጥ ከለቀቀችው በኋላ ሬኔ ወደ ክፍሏ ለመሄድ ብትሞክርም ነገር ግን ሳካራሙቺ ጸጉሯን ይይዛትና ሽጉጡን እየጠየቀም ሶፋ ላይ ጥሏት ሬኔ ለመዋሸት ብትሞክርም ነገር ግን ቼዝ ስለ እውነቱ አውቃልና ስለዚህ እንደጠፋ አባት ከመቀበል ሌላ አማራጭ የላትም። ከዚያም ቼዝ እንደማትፈራው በመናገር ሬኔ እንደማታከብረውም እያማረረ አባቱ በልጅነቱ እንዴት ይበድለው እንደነበርም ይነግራትና ነገር ግን ይህን እንደ አክብሮት ማስተማሪያ መንገድ አድርጎ ይመለከተውም እንደነበር ጨምሮ የፈራችው ሬኔ ለመሸሽ ስትሞክር ቼዝን በፍጥነት ይዟት እራሷን ለማላቀቅ ክንዱን ብትነግሰውም ቼዝም ግድግዳው ላይ በመወርወርም አንቆ ለመያዝ በእሷ ላይ በመውጣት ምላሽ ሰጥቶ፣ ሊንዳ ጩኸቱን ሰምታ ቼዝን ለመጎተት ስትሮጥ፣ ክሮክም ሁሉንም ሰምቶ የሰገነቱን ግድግዳ ማንቋቋት ይጀምራል። ቤቱም የሚንቀጠቀጥ ይጀምርና ከብዙ ደቂቃዎች በኋላ ክሮክ በመጨረሻ ተስፋ ቆርጦ፣ ሊንዳ የመሬት መንቀጥቀጥ ብቻ እንደሆነ ታስብና እሱን እያስወጣቸው ቼዝን ሰድባውም፣ በመጨረሻም ሁለቱም ይለያያሉ። እሱም ለመንቀሳቀስ ሲያቅማማ እንዲሄድ ለማስገደድ የቢራ ጠርሙስ ግድግዳው ላይ ወርውራ ከዚያም ሊንዳ ሬኔን ይቅርታ ለመጠየቅ ብትሞክርም ነገር ግን እናቷ ሁኔታ ውስጥ ከዚህ ደረጃ እስኪደርስ በመፍቀዷ በጣም ትናደድና ወደ ክፍሏ እንደምትሮጥ ማስመስላ ሬኔ በእውነቱ ወደ ሰገነቱ ሄዳ ክሮክን እንዲረጋጋም አድርገውም እዚያው ትተኛለች። በማግስቱ ጠዋት ሬኔ ወኪል ዮናታን ይቀርባትና እሱም ባጁን በማሳየትና ሽጉጡ ማግኘቱን በመጥቀስ ወደ መኪናው እንድትገባ ማሳምኗት መኪናው በቼስ ስም የተመዘገበ ቢሆንም፣ ነገር ግን የመጨረሻዎቹ የጣት አሻራዎች የሬኔ ነበሩና እሷም ኢላማ ለመለማመድ ወደ በረሃ እንደሄደች ስትናገርም ዮናታን ለጊዜው ለእሷ አጥር እንደሚሆን ነግሯት የንግድ ካርዱንም ሰጥቷት የሚፈልገውን መረጃ ልትነግረው ካልደወለችለት የእስር ማዘዣና የእጅ ካቴና ይዞ እንደሚመለስም ይነግራታል። ይህ በእንዲ እንዳለ ሊንዳ ውሃው እንደማይሰራ ተረድታ የቧንቧ ሰራተኛ ትጠራና ጓደኛዋ ስለሆነም ሊንዳ ሰውየ ችግሩን ሲፈትሽ ወደ ስራ ሂዳ፣ እሱ ወደ ሰገነት ወርዶ ክሮክን ያገኘውና ስለዚህ በፍርሃት በመሳሪያዎቹ የመታው ሲሆን ይህም ክሮክ እንዲነክሰውም አድርጎት የፈራው የቧንቧ ሰራተኛ ወደ መኪናው ተመልሶ በተቻለ ፍጥነት ቢነዳም ነገር ግን ህመሙና ፍርሃቱ ትኩረቱን ስለሚከፋፍሉት በሌላ ተሽከርካሪ ላይም ይጋጫል። ሬኔም ከትምህርት ቤት ወደ ቤት ስትሄድ ሊንዳ ከእሷ ጋር ከባድ ውይይት ለማድረግ ብትሞክርም፣ ሆኖም ሬኔ መጮት ጀምርና ለሁለቱም ነገርም ሞክሳት፣ ይህም ሊንዳ እንድትሰበር አድርጓት ስለዚህ ወደ ክፍሏ ከመሄዷ በፊት ስለውሃው ችግር ስትነግራት ሬኔ የቧንቧ መስመሮችን የሰበረው ምን እንደሆነ ተረድታ ወደ ሰገነቱ ሮጣ በመሬት ላይም የሰው ደም ማግኝታ ክሮክንም ታየውና እሱ እየደማ እንደሆነ ማስተውላ ሬኔ ሰዎችን እንዳይጎዳ ነግረው ክሮክን ከእንግዲህ በቤቱ ውስጥ ማቆየት እንደማትችል በመጨረሻም ተረድታ ምናያለን። ይህ በእንዲህ እንዳለ ኪልም ብራውን ጎብኝቶት ምሽት ላይ ሬኔ የእርሻ ተሽከርካሪዋን ወደ በረሃው ትነዳና ክሮክን እንዲከተላትም አድርጋ በጣም በፍጥነት መሮጥ ስለሚጀምርም ተሽከርካሪውን ቀድሞት ከጊል ጋር የሚገናኙና ሬኔ ክሮክን ማንም ወደማያገኘው ማቆሚያ ለመውሰድም በቼዝ መኪና ውስጥም ለማስቀመጥ እያሰበች እንደሆነ ታስረዳውና ይህ ደና መሆኑን እስክታረጋግጥ ድረስ ከእሱ ጋር እንድትቆይም ይጠይቃል። ከዚያም ጊል ብራውን እንደጎበኘውና መረጃ ካልሰጠው ስደተኛ ዘመዶቹን ወደ ሀገራቸው እንደሚመልሱ ቢያስፈራራውም እሱ ግን ምንም እንዳልተናገረም ገልጾላት ከዚያ በኋላ ሬኔ ክሮክን በበረሃ ውስጥ በትልቅ ሳጥን ውስጥም ደብቀው ለጉዞ ለመዘጋጀትም ወደ ቤት ሄዳ ለሊንዳ ደብዳቤ ትተውላትና ሁሉንም የቤት እንስሳዎቿንም ለቃቸው ወደ መኪናው ስትገባ የሰከረውና የታጠቀው ቼዝ ብቅ ብሎ ከውስጥ ጎትቷት። ከዚያም ቼዝ እሱን እንደማይወዱት ለማማረር ሬኔንና ሊንዳን በመኝታ ክፍል ውስጥ እንዲቀመጡ አስገድዷቸው ከዛም ተናዶ ጠረጴዛውን ይጥላል። ይህ በእንዲህ እንዳለ በበረሃ ውስጥ አንድ የወኪሎች ቡድን ሳጥኑን ቢያገኙ ነገር ግን ወደ ውስጥ ሲመለከቱም ባዶ ሆኖ ያገኙታል። ክሮክ በአሁኑ ጊዜ ወደ ቤቱ እየሮጠ ሲሆን ቼዝም ሊንዳን እየደበደበ ይታይና እሷም ሴት ልጇ እንድትሄድ በከፍተኛ ሁኔታ ነግራት፣ ሬኔ ለመሸሽ ስትሞክርም ቼዝም ተከትሏት ፊቷን በመኪናው ላይ አጋጅቶት ከዚያም ሊንዳ ያልወደደችው በእሷ ምክንያት እንደሆነ በመናገር ሽጉጡን ወደ እሷ ጠቁሞ ሊመታት ሲል በድንገት ክሮክ ቼዝን ከመኪናው ላይ ወርውሮ ይገለዋል። ሬኔ ባዱን ለማስቆም ስትሞክር ክሮክ ይጮውባትና ሸሽቶም ሲሄድም አይተን በዚያ ጊዜ ጊል ደርሶ የቼዝን አስክሬን ሲያይ ማስታውቁት ክሮክ አሁን ሊረዳው ከሚችለው በላይ እንደሆነና ለወኪሎቹም እንደተናገረም ገልጾ በድንገት ዮናታን ከቤቱ ውስጥ ወጥቶ የእርሻ ተሽከርካሪው ጎማዎች ላይ የሚተኩስና ብዙም ሳይቆይ መላው ቡድን ቤቱን ከበው ሁሉንም መሳሪያዎቻቸውንም ያዘጋጃሉ። ሬኔ በወንበር ላይ ታስራ ከጭንቅላቷ ላይ መረብም ተደርጎባል። ማግባት ከኮምፒውተር ጋርም አያይዘውት ይህም ከባድ ፍጡሩ ጋር ያላት ትስስር ወኪሎቹ ካዩት ሁሉ እጅግ በጣም ጠንካራ መሆኑንም አረጋግጦ ዮናታንም ሬኔን እንድትጮህ ለማድረግም ጣቷን ሲሰብራት አይተን ክሮክ ድምጿን ሰምቶ ወዲያውኑ ወደ ቤቱ ቢመለስም፣ ነገር ግን ራሱን እስኪስት ድረስ ያለማቋረጥ በሚነዝረው እሱ ባዘጋጁለት ወጥመድ ውስጥ ይገባና ሬኔ ምህረትን ስትለምን ብትጮህም፣ ነገር ግን ዮናታን እሷም እንድትተኛም ያደርጋታል። ከጥቂት ጊዜ በኋላ ክሮክ እንዲረጋጋ በሚያደርግ ልዩ መድረክ ላይ ሆኖ ለመንግስት ተቋም እየተወሰደም ይታያል። ሬኔ ባዶ ክፍል ውስጥ ወንበር ላይ ተቀምጣ ነበርና ዮናታን ሲቀሰቅሳትም ፊቱ ላይ ተፍታበት። ክሮክ ጓደኛዋ እንደሆነ ብታስረዳው ነገር ግን ዮናታን አደገኛ እንደሆነ ማጥብቆ ነግሯት፣ ሬኔ ባዕድ ፍጡሩ ያገኘች የመጀመሪያዋ ሰው እንዳልሆነች፣ ይህም ባዕድ ፍጡርም አግኝታ የተረፈች የመጀመሪያዋ ሰው ብቻ እንደሆነች ነግሯት፣ መንግስትም ክሮ ከሰዎች እጅግ ብልህ በሆነ ህይወት የተገነባ አውሬ እንደሆነና ወደ ምድር የተላከው ለስለላ ነው ብሎም እንደሚያምን ይህም ወደፊት ምድር ሊወሩ እንደሚችሉ ያመለክታል በማለት ተናግሮ ሬኔ ከክሮ ጋርም በጣም ስለተጣመረች ዮናታንም ሳይንቲስቶች በአዳንን ለመግደል ምርጡ መንገድ እንዲማሩ እንዲጠና እንድታግዘውም እንደሚፈልግ ሬኔ ካልተስማማች ሊንዳን በአይምሮ ሕክምና ተቋም ውስጥ እንደሚያስቀምጣትና መረጃውንም ከሬኔ በኃይል እንደሚወስድ ይህም ሊገድላት እንደሚችልም ያስፈራራታል። ሊንዳ ሬኔን እንድትጎበኝ ይፈቀድላትና ደብዳቤውን እንዳነበበች ገልጻ ስለዚህ ለሴት ልጇ ለሁሉም ነገር ይቅርታ ጠይቃት። ሊንዳ ከሄደች በኋላ ሬኔ ዮናታን በእጇ ያደረገውን በመድገም የክሮክን ትኩረት ለመሳብም ወስና፣ ጩኸቷን ሰምቶ ዮናታን ወደ ክፍሉ ሮጦ አፏን ሲሸፍን እሷም ደህና አድርጋም ትነግሰዋለች። ክሮክ ከመድረኩ ራሱን ነጻ አውጥቶ ሊያስቆሙት የሚሞክሩትን ሁሉንም ጠባቂዎች መግደል ጀምሩ። እሱም እያገሳ መብራቶቹን መንቀጥቀጥ ሲጀምሩ ማንቂያዎቹ በመላው ህንፃ ውስጥ የሚያስተጋባሉ። ክሮክ ከቤተ ሙከራው አምልጦ ኮሪደሮቹን እየሮጠ ቆሙትን ሁሉንም ሰው ሲያስወግድም አይተን። ሊንዳ ስለ ሴት ልጁ ብትጨነቅም ነገር ግን በሩ ተቆልፎባታል። ስለዚህ በአየር መናፈሻው በኩል ማምለጥ ይኖርባታልና በዚያን ጊዜም በኮሪደሩ ውስጥ ሁሉንም አስክሬኖችም ስታገኝም ትደነግጣለች። ዮናታንና ብራውን መሣሪያዎቻቸውን አዘጋጅተው ወደ በሩ ጠቁመው፣ ሆኖም ክሮክ እንጨቱን ሰብሮ ወደ ክፍሉ ገብቶ ሁለቱንም ወንዶች ወርውሯቸው ራሳቸውን ይስቱና ክሮክ ከዚያም ሊገላቸው ቢዘጋጅም ነገር ግን ሬኔ እንዳያደርገው አሳምነው እሱን ካረጋጋችሁ በኋላ ራሷን ነፃ ለማውጣት የዮናታንን ቁልፎች ትወስድና ሁለቱም ያመልጣሉ። ውጪ ሬኔና ክሮክ ወደ መኪናው ለመግባት ሲሞክሩ ዮናታን ደግሞ ወጥቶ ተኩሱ ይከፍትና ግን እንደ እድል ሆኖ ጊልም በአቅራቢያው እየጠበቀ ስለነበርም በጊዜው አስጠንቅቋቸው ሬኔእና ክሮ ከመኪናው ጀርባም ተደብቀው ዮናታን ልጅቱን መምታት አለመምታቱ ሳያስጨንቀው ተሽከርካሪው ላይ መተኮሱን ቀጥሎ ሬኔን ለመጠበቅ በመፈለግም ክሮ ከመደበቂያው ወጥቶ ዮናታን ብዙ ጊዜ ተኩሶ እየመታው ቢሆንም ክሮ ግን አሁኑም እሱን ለመጣልና ለመግደል ችሎም አይተን ሬኔ ወደ ጓደኛዋ ጎን ምሮጣ ክሮክን በተኩሱ ምክንያት እንደሞተ ስታረጋግጥ ቀውጣው ሊንዳና ጊል እሷን ለማጽናናት የተቻላቸውንም ያደርጋሉ። ከተወሰነ ጊዜ በኋላ ሊንዳ ሬኔና ጊልም አብረው ሽርሽር ሲያደርጉ ማይተን በመንግስት ላብራቶሪ ውስጥ የክሮክን አካል ለማጥናት ሲሞክሩ እሱን በድንገት ሲነሳም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ